አሁንም እኮ ሰው አደጋግማ የምታወራው መቼ ማን ላይኝም፣ አብረን መሆናችን አይቀርም እኮ ነው ምትለው። ጥፋቷ በጣም መዘብ ማድረግ የሌለባትን ነገር ነው ያለችው። ደሞ በግዛት ይል እቺ ደሞ የማን ውርጋጥ ናት? የተጠየቅሽ አመልሽም። ሄኖክ የት ነው ምን ያልከው? ማን ነው የተረገመሽ? ነው ጎረም ሳው ማን ነው የተረገመሽ? አንቺም በሰው ቤት ማን ፈቃድ አደረገሽ? አርፈሽ እዛ ፍርፋሽ እያለቃቀምሽ ብትኖሪ ነው የሚሻል። ሰሚኛለሽ? ከዚህ በኋላ ክብሬን የሚነካ ንግግር ምትናገረኝ ከሆነ ይሄ ምላስሽን ጎልጉዬ መሬ ላይ ሹም እዘረክፈልሽ ማን እንደዚህ ፊት ያበላሸው? ሄኖክ ነው ደበለ ደበለ ሰው ፊት ነው ያዋረደ ሄኖክ ሄኖክ ምናምን ያልክ ያለ ዘንክ ትመጣለህ እንዴ? ምን ላርጋሽ? ባልተዘጋጀሁበት ሁኔታ ጥቃት አደረሰብ እንጂ ማ አለቀውም ነበር። ደካማ አትመስለኝም ነበር። በጣም ሰነፍ ሰው ነው እውነት ጋሽ ከጀርበይ ነው ያጠቀኝ። ደሞ መንኝ ያለቀው ይው ለሮቤል እኔ የፈለኩ ያዘዝኩን እንድታደርግ በራሴ ሄደን እንትላተማ አይደለም እኔም እኮ ያንተ እንዘዝ ለመፈጸም ቢርኩበት እኮ ያጠቃኝ። ደግሞ ለአንተ ያለው ንቀት ምን ያሳደግከው እንኳን እኮ አይመስል ጥላቸው ጥግ ነው የደረሰው። እኔ ግን በጣም ነው ያፈርኩበት። ይሄ በልቶ ካች ባሳደግኩት ለእኔ ልቀት ንገረው ገለዋለሁ እያለ ነበረ። እኔማ እንዳህጣሉ ብዬ ነው እንጂ በጣም ብዙ ነገር ሲልን ነበር። ለዚህም ተዳርሰናት ልክ ሳስገባው ያኔ ማን እንደሆንኩ ያውቃል። ለእኔ ሲሆን እንዴት አንተ አባቱ ላይ ግን እኔ ለምን መለወጥ እንደፈለገ አልገባኝም። ይህኔ እኔ እሱ ነገር ከአሁን በኋላ አብቅቷል። እኔ እና እሱ ከአሁን በኋላ በሞት ነው የምንፈላለን። እንዳላሳደግከው ናቅህ ጭራሽ። ለነገሩ ከቤትም አባረዋል። አንድ በአንድ ነው አስወጣቸው። ያኔ ይገባቸዋል። ወደ ነው ታደጋሽ ልካቸው እዳሳያቸው ስራው ቀለለ ማለት ነው። እንደምንም ብዬ እን መቀለብም አልተወላትም እኮ ቤት ሽነው ምን ማለት ነው? እ ወይስ እዚህ ራስሽ ነው የመጣሽው? ምን ምን አገባሽ? ከቤት ትሰምኛለሽ። ከዛሬ ጀምሮ እዚህ ቤት ላይ አልፈልግም። በተለይ ደግሞ እኔ ያለሁበት ቦታ ላይ እየሰማሽኝ ነው። ቂ አታያትም። እንደ አንቺ ባጭርሽ እኳን ቀር ይገናኝ ነበር ስነስርዓት የለሽም እንዴ ችግርሽ? እኔ ገነት የማንም መፈንጫ አይደለሁም። እሺ ትኖሪ እንዲሆን አንቀትሽ እንዳስተሽ ኖሪ። ከዛ ውጪ ቤቱን ለቀሹ ቺ ከልክ ሴትዮዋ ምን ምን ሆናለች? እኔ ምን አቅላታለሁ? ከቀደም ጀምራ ትዝ ስትብኝ ነበር ት ችግር የለውም ልክ እናስገባታለን። ሴትዮዋ በጣም አደገኛ ሰው ናት። አንድ ነገር ማድረግ ይኖርብናል። እሺ እሷን እሷን ለኔ ተያት። ደግሞ ከእሷም ሰው እኛ ላይ ትችዋለች። እ እሰባ አደለሁ አሳያታለሁ። እሷን እንጣ እሷን ለኔ ታያት

ፊት ሽኳስ ነገር የተናገረች ሷል እንዴ? አረ ማንም አልተናገረኝም። አንድ ጥያቄ ልጠይቅ? ጠይቅ፣ ይቻል። እቺ ኤልዳ የምትባለው ማናት? ማለት ምንድናት? እስከመቼ ነው እዚህ ቤትስ የምትቆየው? እሷናት፣ እንዳያስቀይመች። አይ አስቀይማኝ እንኳን አይደለም ግን ደግሞ የእሷ እዚህ ቤት መሆን እኮ ለማርታ ሰላም አይሰጣትም። አውቃለሁ ግን ደግሞ ይጂ ማለት አልችልም። በጣም ለረጅም ጊዜ ጓደኛችን ነበረች። አሁንም እኮ እሷ ደጋግማ የምታወራው መቼ ማንም አንለያይም አብረን መሆናችን አይቀርም እኮ ነው የምትለው እሱ እንኳን መቼ የሚል ነገር አይደል ዝም ብላ ስቃጅ እና ታዲያ ሄኖክ በዚህ መሀል ማርታ መጎዳቷ ይቀራል? ስለ ማርታ ማሰብም ሆነ መጨነቅ አልፈልግም ምን ነው ማለት ተጣላችሁ እንዴ ጥፋቷ በጣም መዘብ ማድረግ የሌለባትን ነገር ነው ያደረገችው ደግሞ በገዛት ምን አድርጋ ነው የሳባን ጌጣጌጦች ሰርቃባት ነው ማን ማርታ ሄኖክ በእርግጥ እኔ ማርታን ከአንተ በላይ አላውቃት ግን ደግሞ በዚህ መጠን ለስርቁት የሚያበቃ ባህር ያላት ግን አይመስለኝም። እሱ ማኔም የማስበው እንደዛ ነበር ግን ደግሞ ማለት የለየላት ቅጣፊ ናት። እኔ ከዚህ በኋላ አይኗን እዚህ ቤት ማየት አልፈልግ። ተወኔ ልጅ ተረጋጋ። በኋላ ይሁል መጥፎ ነገር ተናግረሃት የልጅቷ ልብ እንዳሰብረው። ምን ማድረግ እንዳለብኝ አላቅ። ከቤት ለአባራት አላባራት የሚለው ነገር ራሱ ጭንቅላቴ ሰላም እየነሳኝ አሁን አሁንም አስታውረኝ። በፊት የነበረኝ ስሜት ራሱ እያጣሁት ነው። ብቻ ግን ከዚህ በኋላ አብራኝ እንድትሆን አልፈልግ። የእኔ ልጅ፣ በተራ ነገር እኮ የሚወዱትን ሰው ማጣት እኮ ከባድ ነው። ደግሞም እኮ ማርታ በልክ የተሰራች ሴት ናት። በዛ ላይ እኮ ደግሞ ትዋደዳላችሁ። ብዙ መስዋዕትነትን ከፍላችኋል እንዴ እዚህ የደረሳችሁት። እኔም አላገባትም እኮ እየተዘጋጀሁኝ ነበር ግን ደግሞ እሷ ሄኖክ እንዳትጨርሰው። እሷ እኮ በጣም ነው የምትወዳ። አንተም ደግሞ ትወዳታለህ አይደል? እንዴ ገን ምን ላድርግ? ለእሱ ያለኝን ስሜት እንዲሸርሸር እያደረገችኝ ነው። አላቅም። ብቻ ግን የሆነ ነገር አድርገህ የምታረቃለባቸው ሄኖክ፣ እስቲ ብቻ እኔ የምልሽ አንድ ነገር ማድረግ መቻል አለብን። ምን እናድርግ? ሄኖክ ግዴታ ከአንቺ ጋር የሚሆንበትን መንገድ ማመቻቸትና ማስገደድ አለብን። በምን መንገድ እናስገድደው እንችላለን? አላውቅም ግን የሆነ ከአንቺ ጋር የሚሆንበት መንገድ ያለ አይመስልሽም? ቢሆን በጣም ደስ ይለኛል። ይሄኔ ደግሞ አንድ የተገዱ አብረን ከሆነ ከዛ በኋላ ማንንም ሴት ዘወር ብሎ ያየ። ታዲያ ቆይ ምን ማድረግ አለብን? እስኪ የሆነ ሀሳብ አምጪ። ያችን የተረገመች ትቶ ወደ አንቺ መምጣት የሚችልበት እኔ እንጃ። እኔ እኮ ብዙ ሀሳብ አይመለጭልኝም? አንቺ ካለሽ ፈልጊ። በጣም አሪፍ አንድ ሀሳብ መጣለኝ። ምንድን ነው እሱ? ለምን ከሄኖክ አታረግሽ? ይሄኖክ ልጅ ይወዳል። በዛ ላይ ደግሞ ልጅ ከእናትና አባቱ ተነጥሎ መኖር የለበትም ሲል ሰምቸዋለሁ። ይሄ ከየትኛውም ሀሳብ የተሻለ ሀሳብ ነው። ማርገዝ አዎ ምን ነው ማድረጋችን? እንዴት ነው ሄኖክ ያላመነበትን አሳመኘው። አብሮኝ እንዲተኛው የማደርግ። ባያምንበትም የራሳችንን መንገድ ተጠቅመን ማስገደድ አያቅተንም። ምን ልናደርግ እንችላለን? በቃ እነ ዝናና ምናምን ብለሽ ና፣ የሚጠጣው ነገር ላይ የሆነ ነገር ጨምረሽ አብረሽ እንዲተኛት ታደርጊያለሽ። በቀላሉ የሚሆን ይመስልሻል? እመኝ ሉ አንቺ እመኝበት እንጂ ይሆናል። አንቺ ብቻ የሆነ ነገር ለማድረግ ሞክሪ። እኔ ማ ይሄን አብሮኝ ይሆን እንጂ ማንኛውን መስዋዕትነት ለመክፈል ዝግጁ ነኝ። እሺ በቃ በኋላ ምን ማድረግ እንዳለብን አስቤ እነግርሻለሁ። አንቺም ግን አስቢበት፣ እሺ። በጣም አሪፍ። የት አለ? ማን ፈልገህ ነው? የት አለ ሄኖክ? ሄኖክ የለም። ለምን ፈልገህ ነው? እች ደግሞ የማን ውርጋጥ ናት? የተጠየቅሽው አትመልሺም? ሄኖክ የት ነው አይ እንግዲህ ሰው ቤት መታተስ ደፋ በክሩ ትወጣ ነው የሚሻለው። አንቺ ቆሻሻ፣ ማንም እያናገርሽ እንደሆነ አላወቅሽ። አባዬ መታል እንዴ? አዎ መትቻል። ይኔ ልጅ እሉ አባዬ ነው። ምነው ምኑ ናቸዋል? አይ ድንገት ሄኖክ ምናምን እያለ ሲገባ ደግሞ እኔ አላወቅኩም ነበር፣ ስጠይቀውም ተበሳጨ። ነው አባዬ እሉ ማለት እሷ ነች የሄኖክ ፍቅረኛ። እሷን ነው ሊያገባ የተዘጋጀው። እሉዬ አንዴና አንዴ እናውራት ትገቢልናለሽ? ይኸውልሽ፣ ያንን ወራዳ ነገር አይ ካለ ግን በጥይት ግንባሩ ነው ምለው። አባዬ፣ ምንድን ነው የተፈጠረ ነገር አለ እንዴ? ያደረገውን እራሱ ያውቃል። ቅራቅቦም ሰብስቦ ከዚህ ቤት እንዲወጣ ነገር አይ ካለ ግን ትልቅ ጦርነት እንደሚፈጠር ይወቀው። እንዴ አባዬ፣ መጀመሪያ ተቀምጣችሁ ብትነጋገሩበት አይሻልም? ከእሱ ጋር እንዴት እንደሚጠላኝ እኳ አንቺ አልገባሽም። እሱስ ልክ ነህ አባቴ፣ ስለ አንተ እኮ ምንም ካፉ ላይ ጥሩ ነገር አይወጣም። እኔ ራሱ በእሱ ግፊት እንዳልጠላ ፈራ እኔስ ምን አልኩሽ? አብዝቶታል። በጣም ተጨማልቋል፣ በጣም እንጂ። አባዬ፣ የሰው ልጅ ቆይ፣ ከአባቱ ላይ ይሄን ያክል ጥላቸው ያሳያል? እኔ ግን ይሄ ምንም ተገቢ አይመስለኝም። ወገቡን ሰበሬ፣ ልክ ነው ማስገባው። ተይኛለሽ። ቆይ ግን አባዬ ብትነጋገሩ አይሻልም? ተይው፣ ከእሱ ጋር ምንም ንግግር አያስፈልግም። እሺ፣ ለማንኛውም እኔ ሲመጣ ነግረዋለሁ በደንብ አስጠገቀች። ንገር፣ ከእኔ ጋር ተጣልቶ ማንም በህይወት አልቆይም። በደንብ ንገር ይላል እቅዶቼ በሙሉ ቀስ በቀስ እየተሳኩ ነው። ሰባ አባትህ መጥቶ ነበር። መጥቶ ነበር? ምን ሊሰራ ነው የመጣው? እኔ እንጃ ብቻ እንደሚገለ እየዛተ ነበር። በስማአም እንዴት እንደፈራሁት ደናን። ምን አርጎ ነው ያስፈራች? ሄኖክ እንደዚህ የሚነገር አይደለም። በጣም ነው የሚዘገን ነው። ለምንድን ነው የማትነግሪኝ? ሳባ ምንድን ነው የተፈጠረው? ወንድሜ እንዴት እንደምነግርህ አላውቅም። ብቻ ግን አባትህ ለአንተ ሀዘኔታ የሚባል ነገር የለውም። ጭራሽ ለመግደል እኮ ነው እየዛተ ነበረው። ጭራሽ ይቅር ስላልኩት ነው እንደዛም ነው አይደል የሚያስበው እሱን እንገናኝና አሳየዋለሁኝ። ወንድሜ አረ ቢያንስ አንተ ተረጋጋ። አባትህ ይበቃል። ቆይ ግን ለምንድን ነው እንደዚህ አምርሮ የጠላህ? ምን አድርገኸው ነው? ይቅር ስላልኩት ለሰራው ጥፋት ዋጋውን ስላልከፈልኩት። በስመ አብ! ወንድሜ ሽጉጥ ይዞ ሄኑ ኬታለ እያለ ሲመጣ እንዴት እንደፈራሁት ለአንተ እኮ እኔ ተሳቀኩኝ። ለእና ትፍሬ እኔ ምንም አሉነ። ቀድሞ ማን እንደሚተኩስ እናያለን። እሄድለታለሁኝ ወንድሜ። በጭራሽ መሄድ የለብህም። ትጋደላላችሁ። እሱን እዚህ እጅ ብንወስን አይሻልም? ስሚ አንቺ፣ ሄዶ ልጅ የመሆን በስ ተበሳጭቶ የወጣው አባቱን ሊያገኘው አልገባኝም። ለምን ያገኘው አልገባሽ? አባቱ መጥቶ ስላጣው ሊያገኘው፣ በፍቅር ሊያወሩ ይሆናል። ምን የምን ፍቅር? ተጣልተው የሚቀሩ መሰለሽ? እንዲህ ደፋር የሆነ ነገር ብለሽ ሆኗል። ልጁ እንደዚህ ያበደ የወጣው። ቆይ አንቺ ግን አባትና ልጅ ለማጣላት ነው የመጣሽው? አይ አርፈሽ ኑሪ እንግዲህ ያደረግከው ነገር ሰሞል እኔም ሰምቻለሁ። ልጄ ነብዬ ለመጥራት በጣም አፍር አፍሪባለሁ። የሚገርም ነገር እኔም ባንተ ስም በመጣራት በጣም ነው ማፍሪ። ይሁን ክብር የለማ ክብርማ ቢኖረ ቢኖር በአባትህ ትኮራበት ነበር። በጭራሽ አላርጉ። እንዳንተ አይነት አባት ስላለኝ የተረገምኩኝ አይነት ስሜት እየተሰማኝ ቆሻሻ እንደሆንክ የገባ መሰለኝ ተሰማኛለህ። ዳግመኛ ወደዛ ቤት ግን ስመጣ እንዳለኝ እኔ ደሞ ልንገር ባስቸኳይ ቤቴን ለቀውጣ። ቤቴ ቤት እኮ የኔ ነው በእኔ ስም እንደገዛው ረሳው ነው እንዴ? በአንተ ስም ስለተገዛ ያንተ ነው ማለት አይደለም። ቤቱን እፈልጓለሁ፣ ቀጥ ብለውጣ። የመጨረሻ ማስጠንቀቂያ ነው። ድጋሚ ኢዛቤል ላይ አልፈልግ። ተግባባል? አንድ ነገር አስታውስ፣ ሁሌም ከስራ አለው። ይኸው እንደ ግርሳት ነው ማንገበገብ። ደግሞ ታቀኛል ላመንኩበት ነገር የማልበገር መሆኔ። በቃ ከዚህ በላይ እንድጨክንብህ ባታደርገኝ ደስ ይለኛል። እኔ እናንተ ደግሞ ጦርነት ውስጥ ነን፣ መዛት አያስፈልግም። ወንድ ኮንክ ደግሞ አድርገው ጥሩ እንደዛ ከሆነ ደግሞ አድርጌ አሳያለሁ። እኔም ደግሞ አንተን ለመቅጣት ዝግጁ ነኝ። የተረገመ ልጅ ደግሞ በህይወቴ ውስጥ እንዲኖር አልፈልግም። ምን ያልከው? ማንን ነው የተረገመ ሰው? ጎረምሳው ማንን ነው የተረገመ ሰው? አንተ አይደሉ ነው እኔ እናንተ እንገናኝ፣ በቦታ እንገናኛለን። እሺ። አይ የጎረምሳ ነገር ክ መጀመሪያ እንዲያዝንልሽና እንዲቀርብሽ ማድረግ አለብን። እንዴት ላሳዝነው እንችላለሁ? ማለቴ እንዴት ነው የሚያዝንልኝ? የሆነ አሳዛኝ ነገር ፈጥረን እናወረዋለን። ምን አይነት አሳዛኝ ታሪክ እንዴት ልንፈጥር እንችላለን? ምን አለ መሰለሽ፣ ወንድ ልጅ ደካማ ጎኑ እናቱ ናት። በእናት መጎዳት ደግሞ ከባድ እንደሆነ ስለሚያውቅ ያዝንልናል። አልገባኝም። ምን ታደርጊያለሽ መሰለሽ፣ ጠገብልሽ ብቸኛ እንደሆንሽ ተነግሪዋለሽ። ማለቴ ከአንተ ጋር ከተለያየን በአራት ወሯ ነው እናቴ ሞቶቹ ምናምን ትዋለሽ። እንዴ በህይወት እያለች ኤልዱ ግድ ማድረግ አለብሽ። መጀመሪያ ደግሞ ትታረቃላችሁ። እውነቱን ሲያውቅስ ችግር የለውም፣ ያኔ ማርታን ስለምናርቃት ድጋሚ ይታረቅሻል። ግን ደግሞ መጀመሪያ ከአንቺ ጋር መሆን አለበት እሺ። ይሄ ሁሉ ነገር አድርገን ስን ቢል ምን ሆነሻል ኤልዱ፣ በቃ ያላንተ መኖር አልችልም፣ ራሴን አጥፋለሁ ትዋለሻ። ያምነኛን? ታዲያ አዎ ያምንሻል። ይሄ ነው እኮ በጣም የዋህ ነው፣ ይጨንቃል። ግን እሺ በቃ ሞክረዋለሁ። አይዞሽ፣ በቃ የኔ ቆንጆ ይሳካል። አሁን አንድ ደርሼ የምመጣበት ቦታ አለኝ። መሄዴ ነው እሺ? በቃ ደርሰሽ ነው እሺ። ደሞ አትፍዘጂ፣ ነቃበይ እንዳልኩሽ ገብተሽ አውሪው እሺ? እንዴ ምንድነው እንደዚህ መፍዘዝ? እሺ፣ ከኔ በቃ መሄዴ ነው እሺ። ካጣበኋላ እናቴ ሞታለች። ስማኦ፣ እንዴት ነው የሚቀፈው? ግን ይሆን አንተን ላለማጣት ስል አደርገዋለሁ። ምን እያደረግሽ? ስማ፣ ኮቴ የለሽም እንዴ? ሲጀመር አንቺ መልሰት ዜጋ ምን ደርጋለሽ? እቃ ጠፍቶኝ እና። ታዲያ የጠፋሽ እንደሆነስ ምናልባት ያቺ ሌባዬ እጃ ምን ስላለባት እሷ ወስዳው ከሆነ ብዬ ከሆነ ግን በጣም እያበዛሽ እንደሆነ ታውቆሻል። እኔ እንደፈለኩ እኔ አልፈቅድልሽማ ማ አንቺም በሰው ቤት ማን ፈቃጅ አረገሽ? አርፈሽ እዛ ፍርፋልሽ ነው እያለቃቀምሽ ብትኖሪ ነው የሚሻልሽ። ትዕግስቴን አትፈታተኝም። መጥፎ ነገር ከተናገርሽ ከዚህ የከፋ ነገር እንደሚገጥምሽ ወቂ። ቅድም ስላነቅሽኝ የምፈራሽ ምን መስሎሽ? እንዴት ስርዓት መያዝ እንዳለብሽ ማሳየስ ሳይኖርብኝ አይቀር አይመስልሽም? ምን ልታረጊ ስርዓት ሽላሴትሽ ትሰሚኛለሽ። ከዚህ በኋላ ክብሬን የሚነካ ንግግር የምትናገረኝ ከሆነ ይሄ ምላስሽን ጎልጉዬ መሬ ላይ ሹም ዘረግፍልሽ። እንዴት ነህ ሰይጣን? ሳቢ ምን ነው እሱ? ባስቸኳይ ይፈልጋል። አይ ምንም በጣም ስለገረመኝ ነው። ምን ነው የገረመሽ? ሩቢን ዝምታ በጣም ነው የገረመኝ፣ ምን አይነት ተፈጥሮ ነው ብዬ ራሴን እየጠየቅኩ። ሳባ ስለምንድን ነው የምታወሪው? እንዴ? እንዴት ተደብድበህ ዝም ትላለህ? ያደረገብህን ባትመልስ እንኳን አትፎክርም? እኔ ዝም አላልኩም። ቆይ ከዚህ በላይ እስክትሞት ድረስ ነው እንዴ? ድምጽና አጥፍተህ ለምንድን ነው ዝም የምትለው? ሳባ የአንቺ ወንድም ነው ብዬ ነው እንዳትጎጂ ፈልጌ ዝም ያልኩት። እኔ ጀግናው ወዳለሁ። በእርግጥ ምንም እንድታደርግ አልፈልግም፣ ግን ደግሞ አብሮኝ ለመሆን የተዘጋጀ ወንድ ጀግና እንዲሆን እፈልጋለሁ። እውነቱን ንገረኝ ካልሽኝ ጀግና ነኝ። እንግዲህ በእኔ ፊት ጀግንነት ክን አላየሁም፣ ሁለቱ እየተፈራረቁ ሲደበድቡ ነው የማየው። እስካሁን ላንቺ ብዬ የታገዝኳቸው፣ ከዚህ በኋላ ግን ለማንም አልመለስም። ሮቤል ቆይ ምን ሆነሃል? ማንም እየተነሳ ሲደበድብህ፣ ለአንቺ ስን ለው ምናምን አትበለኝ። ጠንካራ ሁነህ ላይህ እፈልጋለሁ። እሱን አድርግ። አሳይሻለሁ። አሳየኝ ሮቤል፣ እኔ ላየው እፈልጋለሁ። ከእኔ ጋር መሆን ከፈለግ፣ በቃ ጀግንነት ግን ማየት ፈልጋለሁ። በጣም ጥሩ። በቅርብ ሁሉንም ዋጋጆ ሰጥቻቸው አሳይሻለሁ። ባለኩ ክፍት ያለህ ትመስላለህ። ኧረ ደህና ነኝ። ሄኔ አንድ ጥያቄ ልጠይቀህ ነበር። ምንድን ነው? ለብቻችን ጊዜ እንድኖረን እንፈልጋለሁ። ለምን አስፈልግ? በጣም ከፍቶኛል። ከፍቶኛል እንታለህልኝ ብዬ ስመጣ ደግሞ አንተ ተገፋኛለህ። እሺ ምንድን ነው ያስከፍቶችል? ሄኔ አልነገርኩህም እንጂ ሁሉ ነገር ይናጥቻሉ ያለኝ አንተ ብቻ ነህ። እንዴ አልገባኝም። እናትሽስ? እናቴ ከአንተ ጋር በተለያየን በአራተኛ ወራችን ነው ያረፈችው። በቃ ከዛ በኋላ ሕይወት በጣም ፈተነች፣ መኖር አስጠላኝ። ኤልዳ፣ በጣም አዝናለሁ። አልሰማኝም ነበር። እግዚአብሔር ያጽናሽ። ሄኒ፣ ወደ አንተ የመጣሁት እረፍት እንድትሰጠኝ ነው። ከአንተ ጋር ስሆን ሀዘኔን ሁሉ እረሳዋለሁ። ኤልዳ፣ እኔና አንቺ እኮ አብረን እባክህ መጥፎ ነገር ተናግረህ ልቤን እንዳሰብነው አንተን ካጣሁ ራሴን ነው የማጠፋው። ምን ሆንሻል? ስለምን ራስ ማጥፋት ነው የምታወሪው? እምቢ የምትለኝ ከሆነ አደርገዋለሁ። ብቸኛ መሆን አልፈልግም። አብረሃኝ እንደምትሆን ቀን እንድትገባልኝ እፈልጋለሁ። ለደረሰብሽ ነገር በጣም አዝናለሁ፣ ግን እኔ እንደምትለኝ ከማርታ ጋር ነኝ። ከአንቺ ጋር አብሬ ለመሆን በጭራሽ አልችልም። ከእኔ ጋር መሆን የማትችል ከሆነ እመነኝ፣ ራሴን አጠፋለሁ። እውነቱን ለመናገር ማንም ሰው በራሱ ላይ ይጨክንም። እኔ ግን አንተን ከማጣ አደርገዋለሁ። እውነት አደርገዋለሁ። ኤላ እንደዚህ አይነት የሞኝ ነገር እንደማታደርጊ ተስፋ አደርጋለሁ። ትጠራጠር ይሄን ያደርገዋል። ሳቅሽ እኮ እንደዚህ አይነት ሰው አልነበረሽ። ቀዋ ምንድን ነው የቀየረሽ? እሱን በቅርቡ ታየዋለህ። አንተን ከማጣ ራሴን ባጠፋ ይሻለኛል። ኤላ ፈጣሪ በስንቱ ነገር ነው የሚፈተንኝ? ፈልገኝ ነው። ጋሽ ያወጠጤ መጥቶ ነበር፣ ደንፍቶብኝ ሄደ። ከሶማሊያ ጓርዶኝ ሄደ። ይሄ ነው ሄኖክ ነው? አዎ፣ በጣም እየተፈታተለ፣ ትዕግስቴ ተሟጧል። ለእሱ ምንም እዝነት የሚባል ነገር የለብኝ። ልክ ነህ ጋሽ። ከዚህ በላይ ከታገስከው ለሕይወትህም ያሰጋሃል። የሄኖክ ጉዳይ ሊያበቃ ያበቃ ይገባል። እንደ አባት የሚገባኝን ያህል አድርጌለታለሁ። እሱ ግን ከኔ ጋር መጣላት መርጧል። ከአንተ ጋር መጣላት ዋጋ እንደሚያስከፍል የተረዳህ አይመስለኝም እንዲህ ገባህ አድርገህ አንተ ታስተምረዋለህ አንተ አድርገህ ካልከኝ ያደርጋል ዋናው ያንተ ፈቃድ ነው በጣም ጥሩ ይህን ያዝ ምንድን ነው ሽጉጥ ሽጉጥ ምንም እዝናት ያስፈልግም በዚህ ሽጉጥ ሄኖክን ጨረሰው ይህን አልነበር እንዴ እስከሆን ንፈልግም